ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሰኔ 24 ቀን 2017 ዓመተ ምህረት የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ አሰፋ አብሪያችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድም። ጎንደር ላይ ብርቱ ውጊያ ሲካሄድ ውሏል። ጣቁሳ ላይ ታላቅ ድል የተቀዳጀው ፋኖ የተጋድሎን ዝርዝር መረጃ አድርሶናል። ይህ ክረምት የድላችን መሰረት መሆን አለበት ሲል የገለጸው ታላቁ አርበኛ ደረጀ በላይ በጥሪው መሠረትም እሱ የሚመራው ጎንደር ጠቅላይ ግዛት እዝና አርበኛ ሀብት ወልደ የሚመራው አፋ ባህ በላይዝ በተናጠልና በቅንጅት ጎንደር ላይ የድል ተጋድሎ አድርገዋል። የዕለቱ ተጋድሎ ምን ይመስላል? የሚለውም በዝርዝር ዜናችን ይሰማል። በባህር ዳር እየተፈጸመ ያለው ሸፍጥና ነውር ማብቂያ የሌለው ሆኗል። የጣና ቴሌቪዥንን ተከታታይ ዘገባዎች ተከትሎ በየጊዜው ከሚደርሱን የህዝብ ጥቆማዎች መካከል በዛሬ ዕለት የምናስደምጣችሁ ሌላ መረጃ አካተናል። ዝርዝሩን ከዜናችን ታገኙታላችሁ። ጠቅላይ ቤተ ክነቱ ለከንቲባ አዳነች አበቤ የእውቅናና የምስጋና ሽልማት ሲያበረክት፣ ወዲህ ደግሞ በከንቲባዋ የትውልድ ቀ ካህናት በግፍ እየተገደሉ ነው። ከከንቲባ ዳነቻ ቤት ውልድ ቀይ በቅርብ ርቀት የተገደሉትን ካህንና ባለቤታቸውን አስመልክቶ የተሰናደውን መረጃ ሰዓቱ ሲደርስ እናስደምጣችኋለን። ብልጽግና ስራ ፈላጊ ወጣቶችን አደራጅቶ በኢኮኖሚ ከማጠናከር ይልቅ የኢሳያስ እና የደብረ ጽዮን አማጽያንን በኢትዮጵያ ጥምረት እንዲፈጥሩ እያደራጀ ነው ሲሉ የመረጃ ምንጮች ገልጸዋል። ከአዲስ አበባ እስከ አፋር የተዘረጋው የብርጌድና ማዶና የስምረት ፓርቲ ታጣቂ ኃይሎች ጥምረት ወደ መቀሌና አስመራ ትንኮሳም ትኮሳም እንዲያደርግ ተልኮ የተሰጠው ሆኗል። የደብረ ጽዮን ቡድን በበኩሉ ማን ከማን ያንሳል ብሎ አዛዥና ናዛዥ በሆነበት ትግራይ ክልል ውስጥ የተለያዩ ብሔረሰብ ታጣቂዎችን ሰብስቦ እያሰለጠነ ይገኛል። የምስራቅ አፍሪካ የፈተና በሪ ነው ሲሉ ወታደራዊ ተንታኞች የገለጹት የብልጽግናና የሕወሓት አውናዊ ሁኔታ በዜናችን ዝርዝር ዘገባ ተሰናድቶለታል ይደመጣል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናው እናመራለን። ወደ ቀዳሚው የውጊያ መረጃችን አመራን። ከጣቁሳ እስከ ደንቢያ የዘለቀ ብርቱ ውጊያ ተካሄደ። ያለፉትን አስር ቀናት በማዕከላዊ ጎንደር ቀጠና ብርቱ ተጋድሎ እያደረገ ያለው የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት ሕዝብ ጣቆሳ ላይ ታላቅ ድል መቀዳጀቱን አስታወቀ። የዙ ዋና ቃል አቀባይ አርበኛ ኪሩቤል ጎቤ የተጋድሎውንና የተገኘውን ድል አስመልክቶ ለጣና ቴሌቪዥን እንደገለጸው ጠላት ብልጽግና ጣቁሳ አሴል ላይ ከፍተኛ ሰዋዊና ቁሳዊ ኪሳር አስተናግዷል። ከማለዳው የጀመረው የጣቁሳ ውጊያ አድማሱንና የውጊያ ግንባሩን እያሰፋ ደንቢያ ጨዋሂት ድረስ ትንቅንቅ እየተደረገ ይገኛል። በጣቆሳ ወረዳ ደልጌና አይብጋ ላይም ተጋድሎ በታላቅ ድል ታጅቦ ቀጥሏል ብለዋል። በዚህ ተጋድሎ የብልጽግና ሰራዊት ከፍተኛ ኃይሉ የተመታበት ሲሆን እርምጃ ከተወሰደበት በተጨማሪም የቀረው መውጫ በራቶ በፋኖ እየተመታ ውሏል ሲል የገለጸው አርበኛ ኪሩቤል የአማራ ፋኑ ጎንደር ጠቅላይ ግዛት እዝ ከበጌምድር ክፍለ ጦር ብርጌዶች መካከል ሶስቱ ብርጌዶች ማለትም ናደው ብርጌድ፣ ጣና ብርጌድ እና ይሸሽን ብርጌድ ከተወርዋሪው ክፍለ ጦር መላኩ ደስታ ብርጌድ ጋር በጥምረት ያደረጉት ውጊያሲን በተባለው ቦታ ላይ ታላቅ ድል ያቀዳጃቸው መሆኑን ተናግረዋል። የአማራ ፋኑ ጎንደር ጠቅላይ ግዛት እዝ አንደኛ ኮር ቃል አቀባይ አርበኛ ታደሰ መረድ በበኩሉ ዘመቻ የማያልቅበት የብልጽግናው ሰራዊት ዘመቻ ማዕበል ብሎ ባወጀው ሰሞነኛው ዘመቻም የተለመደውን ውርደቱን አከናንበነዋል ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ዋና አዛዥ አርበኛ ደረጀ በላይ ቀደም ሲል ባስተላለፈው ጥሪ ይህ የክረምት ወቅት የድላችንን አድማስ የምናሰፋበትና የአደረጃጀት አንድነታችንንም የምናሳምርበት ይሆናል ብሎ ነበር። ይህን ተከትሎም እሱ የሚመራው እዝና አርበኛ ሀብት ወልድ የሚመራው የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይዝ ያለፉትን አስር ቀናት በተናጠልና በቅንጅት ብርቱ ተጋድሎ በማድረግ በብልጽግናው ሰራዊት ላይ ተደራራቢ ድል መቀዳጀት ችለዋል። በጎንደር ከተማና አጠቃላይ በበጌምድር ክፍለ ሀገር ከፍተኛ ተጋድሎ የሚያደርገው የጎንደር ጠቅላይ ግዛት ህዝብ በዛሬ ዕለት እያደረገ ያለው ተጋድሎ ከሰሞኑ የቀጠለ መሆኑን የገለጸው አርበኛ ታደሰ ትናንት በወገራና በለሳ ከትናንት በፊት ደግሞ ጎንደር ከተማና በዙሪያው ባሉ ወረዳዎች ትንቅንቅ አድርገናል። በእነዚህ ቀናት ተጋድሏችንም በርካታ ሰዋዊና ቁሳዊ ድል ማግኘት የቻለን ሲሆን ዛሬም በሶስት ግንባሮች ውጊያዎችን እያደረግን ውለናል ብለዋል። በጣቁሳ ወረዳ ደልጌ አይብጋና አሲ ላይ የተደረገውን ውጊያ አስመልክቶ የኮሩ ቃል አቀባይ አርበኛ ታደሰ መረድ ሲናገርም በጣም ጥሩ አመሰግናለሁ። የእርትግና ሰው አለው ቡድን ከዚህ በፊት ወር በገባ በጠባ ቁጥር በየሰላሳ ቀኑ የሰላሳ ቀን እቅድ እያቀደ ፋኖን አጠፋለሁ ወደ መስሳለሁ እያለ ለበርካታ ጊዜያት አብሮን ቆይቷልኝ። አሁን ደግሞ የዘመቻ እብሪትና ተይቱን ቀይሮ በሌላ አሰላለፍ ዘዴ ማዕበል በሚል ዘመቻ መጥቷልኝ። የማዕበሉ ዘመቻ ዋና ዓላማና ትርጉሙ ምን እንደሆነኛ ባናቅም ለእኛ አዲሳችን አይደለም። በመጣው ልክ አቀባበል አድርገንለታልኝ። የብልጽግናን ቡድን መንግስትነቱን ካሳጣና አንገቱን ካስደፉ የትግል ቀጠናዎች አንዱ ጎንደር ክፍለ ሀገር ደምቢያ ምድርና ጣቁሳ ምድር መሆኑ ይታወቃልኝ። ስለዚህ የአንጋፋው ግዙፍ ሰራዊት በጌምድር ክፍለ ጦር ያለበት ቀጠና ላይ በጣቁሳ ምድር መኮንታ ለሁለት ዓመት ያህል ትምህርት ቤት ላይ መሽጎ የቴክኒክና ሙያ ኮሌጁ ነው ምሽግ አድርጎ ከአምባ አድርጎ ተቀምጦ የሚኖረው። ከዛ ተነስቶ ፋኖ ወዳለበት በዚህ በሰሞነኛው የዘመቻ ማዕበል እንቅስቃሴው ባደረገው እንቅስቃሴ በሁለቱም አቅጣጫ ከፋኖ ጋር ተገናኝቷልኝ። ይህም ሲሆን ቆላድባ ላይ ጨዋይት ላይ በተመሳሳይ ደልጊ ከተማውና ከተማው ወጣ ብሎ ወደ ሀሲን አካባቢ የሚገኝ ጎረባ ቦታ አለ። ከዚህ ነው በተመሳሳይ ሰዓት ውጊያ የተደረገው። ስለዚህ ከጠዋቱ አስራ ሁለት ሰዓት ገደማ ነው እንቅስቃሴ ያደረገው ከዛ ጀምሮ በተደረገው ውጊያ እስካሁን ትንቅንቁ አላለቀም አለ። በርካታ መሳሪያዎች ተማርከዋልኝ አስከሬውንም እያዘከለከ ወደኋላ እያፈገፈገ ያለበት ሁኔታ አለ። እስካሁን ድረስ ትግሉም አላበቃም፣ በዚህ ልክ ተጋድሎ እንደቀጠለ ይገኛል። ወደ ሌላኛው ዜናችን አለፈን። በባህር ዳር ከንቲባ ጽሕፈት ቤት እየሆነ ያለውን ህዝብ ይወቀው ነዋሪዎች የብልጽግናው ስርዓት ለሚያካሄደው ማብቂያ የሌለው ጦርነት የገንዘብ ማሰባሰቢያ ስልቱን ከህዝብ ኪስ ማድረግን አልሞ እየሰራ ይገኛል። በኦሮሚያ ክልል የሚገኘውን የአማራ ተወላጅ ለሚልሻ ማሰልጠኛ፣ ለህንፃ ግንባታ፣ ለአካባቢ የሽምግልና ዳኛ ወንበር መግዣና በመሳሰሉት መንገዶች መንግስታዊ መዋቅሩን እየተጠቀመ እንደሚዘርፈው ሁሉ በአማራ ክልል ደግሞ የከተማ መኖሪያ ቤት መስሪያ ቦታ ለመምራት በሚል ምክንያት ገንዘብ ስብሰባ ተሰማርተዋል። የዚህ እቅድ ማስፈጸሚያ የሆነው የባህር ዳር ከተማ አስተዳደር የጀመረውን የቤት መስሪያ ቦታ ማህበራት ማደራጀትን በሰፊው እየሰራበት መሆኑን አስታውቋል። የጣና ቴሌቪዥን ምንጮች በጉዳዩ ዙሪያ በሰጡት አስተያየት በመጀመሪያ ማህበራቱን ያደራጁት የአሁኑ ምክትል እርሰ መስተዳደርና የግብርና ቢሮ ኃላፊው ዶክተር ድረስ አሉ ናቸው። ከዶክተር ድረስ በተጨማሪም አቶ አበራ ደባሽ የተባሉ የማህበራት ማደራጃ ኃላፊው ነበሩበት። በወቅቱ ማህበራቱን ሲያደራጁ ከእያንዳንዱ ግለሰብ ዳጎስ ያለ ገንዘብ በማዋቅራቸው በአደራጁት ደላል አማካኝነት እየተቀበሉ ነበር በማለት መናገር ይጀምራሉ። አስተያየት ሰጪዎች ሲቀጥሉም በወቅቱ በስራ ላይ ያሉትን የመከላከያ ሰራዊት አባላት ከ50 እስከ 60 ሺህ ብር ተቀብለዋቸዋል። ከሰራዊቱ በክብር የተሰናበቱትን ደግሞ ከ150 ሺህ እስከ 180 ሺህ ብር ተቀብለዋል። ብዙዎቻችን በማናውቀው መንገድ አታለውን 180 ሺህ ብር ተቀብለውናል። ለሲቪል ቤት ፈላጊዎች ደግሞ ከ350 እስከ 400 ሺህ ብር ተቀብለው ነበር ያደራጁት ብለዋል። በወቅቱ ያንን ያህል መጠን ያለው ገንዘብ ከግለሰቦች የሚሰበስቡት ለዚህ ተልኮ ተብለው ባሰማሯቸው ግብር አበሮቻቸው አማካኝነት እንደነበር የገለጹት ምንጮቻችን ደላላ መታወቂያ እያወጣ ለቤት ፈላጊው የሚሰጥ የሥርዓቱ ሠራተኛና የማኅበራት ማደራጃ ላይ ተመዝጋቢዎችን ስማቸውን ከባህር መዝገቡ የሚያስገባ ኃይል ነበራቸው በማለት ገልጸዋል። አሁን ያለው የአቶ ጎሹ እንደ ዓላማው አስተዳደር ደግሞ በተመሳሳይ መንገድ ለብልጽግና ሠራዊት የሥራ ማስኬጃ የሚሆን ገንዘብ መሰብሰብ ሥራ መጀመሩ ምንጮቻችን ገልጸዋል። አስተያየታቸውን ሲቀጥሉም ከእያንዳንዱ ግለሰብ ለኮሪደር ልማት ግንባታ የሚሆን ከአምስት ሺህ ብር ጀምሮ እንዲከፍል በማስገደድ ቤት ፈላጊን እየመዘገበ ነው። በዚህ ምዝገባ እድሎ የሰጣቸው ለመንግሥት ሠራተኛ ብቻ ሲሆን ይህን የሚያደርጉት ደግሞ የመንግሥት ሠራተኛው እንዳያመፅ ማባባያ እንደሆነ መንግሥት ሠራተኛው ገብቶታል ብለዋል። ከዚህ በተጨማሪም በክልሉ ለተሰማራው የብልጽግናው ሰራዊት ለስርዓቱ በታማኝነት እንዲዋጋ ለማድረግ የመሬት ስጦታ ማዘጋጀቱን የገለጹት የከንቲባ ጽህፈት ቤቱ ምንጮቻችን ለምንድን ነው ከዚህ ከተማ ላልተወለደ የመንግሥት ሰራዊት መሬት የምትሰጡ ተብለው ሲጠየቁ ሰራዊቱ እኮ ብሔር የለውም ለሀገሩ ነው የሚሞተው ብለው ይመልሳሉ እንደዛ ከሆነ ሰራዊቱን አገልግሎ የሰናበቱ የክልላችን ልጆችን ለምን አታደራጇቸውም ብለን ስንጠይቃቸው ደግሞ እነዚህ የጽንፈኛው ደጋፊ ናቸው ብለው ይመልሳሉ ሲሉ ተናግረዋል። ሆኖም አንዳንድ የቀድሞ የመከላከያ አባላትን በትውልድ ቀያቸው እየመረጡ ቅድሚያ ቦታ እንዲያገኙ ማድረጋቸውን ምንጮቻችን ገልጸዋል። ይህ ድርጊታቸው ደግሞ በከተማችን ሰላም እንዳይሰፍንና ሕዝቡን በሰላም ወጥቶ እንዳይገባ እያደረገ ነው ብለዋል። ክቡራት እና ክቡራን የዛሬ ሰኔ 24 ቀን 2017 ዓ.ም ተመረጥ የምሽት ዜናችን አሁንም እንደቀጠለ ነው። የቤተ ክርስቲያኑ ካህን በጭካኔ ተገደሉ። ጠቅላይ ቤተ ክህነት ለከንቲባዋ ሽልማት በሰጡበት እለት በከንቲባ አዳነች አቤቤ የትውልድ ቦታ በቅርብ ርቀት ላይ የቤተ ክርስቲያን አገልጋይ ካህን በጭካኔ ተገደሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገደብሳ ደብረ ሰላም መድኃኔዓለም ቤተ ክርስቲያን ካህን ሮቤ ወረዳ ላይ በአሰቃቂ ሁኔታ ተገድለዋል በምስራቅ አርሴ ዞን ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋ የረታ የተገደሉት ከምሽቱ አንድ ሰዓት ተኩል አካባቢ ከመኖሪያ ቤታቸው በታጣቂ ኃይሎች መሆኑን የመረጃ ምንጮች ገልጸዋል። ካህኑን በአሰቃቂ ሁኔታ የገደሉት ታጣቂዎች የካህኑን ባለቤትን በተመሳሳይ መንገድ እንደገደሏቸው የገለጸው ማኅበረ ቅዱሳን ሚዲያ አካባቢው ሟቹ ካህን የተወለዱበትና ከድቁና ጀምሮ ቤተ ክርስቲያንን እስከ ህልፈተ ቀናቸው ድረስ በቅስና ሲያገለግሉ የኖሩበት ቀስቃዬ ነው ብለዋል። የቀሲስ ተስፋ የረታ የቀብር ስነ ስርዓት ሰኔ 22 ቀን 2017 ዓም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን መፈጸሙን የዘገበው ማኅበረ ቅዱሳን ሚዲያ በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያን በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ ነው ሲል አሁናዊ የአካባቢውን ሁኔታ ገልጾታል። ቀሲስ ተስፋ የረታ የሰባት ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ሕፃናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መሬት መስጠቱን የተናገሩት መረጃ ሰጪያችን የሚመለከታቸው አካላት በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉ ሲሉ ጥሪ አስተላልፈዋል። ስለ ጉዳዩ ተጨማሪ መረጃዎችን ለማሰባሰብ የወረዳው የጸጥታ ኃይል ኃላፊን ለማግኘት በተደጋጋሚ በእጅ ስልካቸው ላይ ብንደውልም መልስ ማግኘት ሳንችል ቀርተ ተናል ሲል የማኅበረ ቅዱሳን ብሮድካስት አገልግሎት ዘግቧል። ቀሲስ ተስፋ የረታ ስርዓተ ቀብራቸው በተፈጸመበት ዕለት የኢትዮጵያ ኦርቶዶክስ ጠቅላይ ቤተ ክህነት ለአዲስ አበባ ከንቲባዊ ዘሩ አዳነች አበቤ የምስጋናና የእውቅና ሽልማት አበርክቶላቸዋል። ይህ በእንዲህ እንዳለ የብልጽግና አገዛዝራ አያቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተ ክርስቲያንን በመድፍ ማውደሙ ይታወሳል። የህዋት ታጣቂ ኃይል የአማራ ክልልን በወረረበት ወቅት የብልጽግናው ሰራዊት ጎንደር ጋይንት አውራጃ የሚገኘውን ጨጮ መድኃኔዓለም ቤተ ክርስቲያንን በተመሳሳይ በመድፍ ማፍረሱ አይዘነጋም። በምስራቅ ሸዋ ዞን ደብረ ዘይት ከተማ በቅርብ ርቀት ዝቋላ አቦ ገዳምም አገልጋይ የነበሩ መነኩሳት በግፍ የተገደሉበትም በዚህ ሳምንት ሲሆን በምስራቅ ወለጋ ዞንም አንድ ቤተ ክርስቲያን ሰሞኑን መቃጠሉ ታውቋል። ወደ መጨረሻው ዜናችን አለፍን። ስምረትና ብርጌርና ማዶ ሊጣመሩ ነው። የብልጽግናው ስርዓት በኢትዮጵያ ምድር የኤርትራውን ብርጌርና ማዶ የተባለ አማጼ ቡድንና በእነ ደብረ ጽዮን ላይ ያመፀውን ቡድን ሊያጣምር መሆኑን ምንጮች ገለጹ። አሁን በብልጽግና እየተፈጠረ ያለው ጥምረት የኤርትራና የህወሓት አክቲቪስቶች ቀደም ሲል ጽምዶ ብለው የጠሩትን ጥምረት የሚገዳደር ነው የተባለለት ሲሆን ይህ የብልጽግናው አዲስ የጥምረት ኃይል በአቶ ጌታቸው የሚመራው ስምረት ፓርቲና አዲስ አበባ ላይ ቢሮ ከፍቶ በአፋር ክልል ወታደር የሚያሰለጥነው ብርጌርና ማዶ የሚፈጥሩት መሆኑም ይህ ጥምረት ተልዕኮ በትግራይ ክልል ያለውን የህወሓትን ኃይል በወታደራዊ በፕሮፖጋንዳና በስለላ የሚገዳደር እንዲሆን የታሰበ ሲሆን በኤርትራ ያለውን የአስመራው መንግስትን በተመሳሳይ የሚገዳደር እንዲሆን ታስቦ እየተሰራ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ቀደም ባሉት ሳምንታት አቶ ጌታቸው ረዳ ክብል ጽግነው ሊቀመንበር የሹመት ደብዳቤ በተበረከተላቸው ሰሞን በብልጽግና ሚዲያዎች ቀርበው ሰፊ ማብራሪያ መስጠታቸው ይታወሳል። በወቅቱ ማብራሪያቸውን በጦርነቱ ወቅት ትግራይ ውስጥ ከደረሱ ውድመቶች ሰባ በመቶውን ውድመት ያደረሰው የኤርትራ ሰራዊት ነው ሲሉ ገልጸው ነበር። በዚያ ሰሞን ንግግራቸው አያይዘውም የኤርትራውን መንግስት የወልቃይት ጠገዴ ሰቲት፣ ሁመራ ዞን ጊዜያዊ አስተዳደርን የቀድሞውን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ጌታቸው ጀንበረንና ፋኖን አምርረው ሲቃወሙና ሲወቅሱ ታይተዋል። ማኅተም የሚነጥቀው ኃይል ከትግራይ አባረረኝ፣ ከአገር ልሰደድ እያሰብኩ ባለበት ሰዓት አብይ አህመድ ደርሰው ታደጉኝ ሲሉ ደጋግመው ለብልጽግናው ሊቀመንበር ምስጋናቸውን ያለ ስስት የለገሱት አቶ ጌታቸው በቅርቡ በሁመራ ቆይታቸው የማንነት ጥያቄ መነሳቱን አውቃለሁ ተገቢ መሆኑንም አምናለሁ፣ ይህ ጉዳይ እንዲፈታም ለምክትል ነግሬው ነበር ሲሉ መግለጻቸው ይታወሳል። በብልጽግናው ሊቀመንበር ጠንሳሽነት በምስራቅ አፍሪካ ከፍተኛ ጉዳት ያስከትላል ተብሎ የተፈራው የኤርትራና የኢትዮጵያ ጦርነት ሊቀሰቀስ እንደሚችል በርካቶች ስጋት አድሮባቸዋል። በብልጽግና ባለሥልጣናት በኩል ከሚሰጠው ተደጋጋሚ የቃላት ጦርነትና የአየር ቅኝት በተጨማሪም ከፍተኛ ቁጥር ያለው ሰራዊትም ማስጠጋት ተጀምሯል። በአስመራ ፖለቲከኞች በኩልም ተመሳሳዩ የሰራዊት ማስጠጋት ተጀምሯል። ይህ ሂደት ውሎ ሲያድር ወደ ይፋዊ ጦርነት የመግባት እድሉ ሰፊ መሆኑን የሚናገሩት ወታደራዊ ተንታኞች ጦርነቱ ከተቀሰቀሰ ውድመቱ ከፍተኛ መሆኑ አያጠያይቅም። በባድሜው ጦርነት ከዘጠና ሺህ በላይ የኢትዮጵያ ሰራዊት አልቋል። በዚህ ሰዓት ደግሞ የሁለቱም አገራት ኢኮኖሚያቸው መድቀቁን ተከትሎ ቀጠናው የውክልና ጦርነት ማካሄጃ እንዳይሆን ያሰጋል ሲሉ ተናግረዋል። ከጦርነት ጉሰማው በተጨማሪም እየወጡ ያሉ መረጃዎች እንደሚጠቁሙት ከወታደራዊ ዝግጅትና የጦርነት ቅስቀሳ በተጓዳኝ ብርጌርና ሀማዱና ስምረት ፓርቲ ጥምረት ፈጥረው ወደ አስመራና መቀሌ እንዲተኩሱም እንዲተነኩሱም ሁኔታዎች እንደተመቻቸላቸው ተረጋግጧል። በሌላ በኩል የነ ደብረ ጽዮን ቡድን ከአስመራው ኃይል ጋር ለመጣመር ከሚያደርገው ጥረት በተጨማሪም ለቀድሞው የአፋር ክልል ፕሬዚዳንት አቶ ሐጂ ስዩም የግል ታጣቂዎች በትግራይ ክልል ወታደራዊ ስልጠና እንዲወስዱ ማድረጉ ተገልጿል። የሐጂ ስዩም ታጣቂዎችን የሚያሰለጥነው የነ ምግበይ ኃይል ቡድን ከፍተኛ ወታደራዊ ድጋፍና ቀለብም እየሰፈረ መሆኑን ከትግራይ የሚወጡ መረጃዎች ያመላክታሉ። በትግራይ ክልል ከ589 በላይ በጦርነት አካላቸውን ያጡ ዜጎች መኖራቸውን በቀኑ ዜናችን መዘገባችን ይታወሳል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 24 ቀን 2017 ዓ.ም የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች እንደርሷችሁ፣ የዩትዩብ ቻናላችን በቋሚነት ሰብስክራይብ አድርጉ። ጣና ቴሌቪዥን ከሀገር ጋር